በአዲስ ቪዲዮ መጥቻለሁ ማለት ነው። ይህን ቪዲዮ በላይክ ጀምሩ። ጽናት ስለምን ከፋት፣ ኪራ ስለምን ተከፋ፣ ቅዱስ ስለምን ተከፋ እና ጽናት ስለምን አለቀሰች እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። ሁሉም ነገር አብረን የምናየው ይሆናል ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች፣ በያላችሁ በስፍራ ሰላማችሁ ብዙ ትረፍ ይበልላችሁ። በሀገር ውስጥም ከሀገር ውጭ ያላችሁ እግዚአብሔር ይጠበቃችሁ፣ አገራችንን ሰላም ያደርግልን። እነዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። እናም እንዳልኳችሁ ጽናቴ ያለቀሰችበት ምክንያት ምንድን ነው ልትሉ ትችላላችሁ፣ አሁን ላይ ማለት ነው። እናም የምነግራችሁ ይሆናል። በእርግጥ ጽናትና ኪራ አሁን ላይ በጣም ደስተኛ ናቸው፣ ዘና ባለመልኩ ፍቅራቸውንም በመስማማት ቀጥለዋል። ነገር ግን የሰኒ ነገር አሳስቧቸው በጣም እኔ ቅር እያለኝ ነው። ሰንዬ ትክክል አይደለችም፣ ልክ አይደለችም። ስልክ ስደውልላት አታነሳም፣ እናም ደግሞ ስልኳንም እዚህ ጥላን ሄደችው እንዴት ይሻላል ኪራ ስትለው፣ ኪራ ደግሞ አይዞሽ አይዞሽ የእኔ ሕይወት ሁሉ ነገር እኮ ይስተካከላል ቢላትም፣ ነገር ግን እዚህ ጋር ደግሞ ቅዱስ ምን ሆነሽ ነው? ልክ አይደለሽም ቢላትም፣ እባክህን ተወኝ አለችው ማለት ነው። እንዴ ልክ እኳ አይደለሽም ተረጋጊ፣ ሲላት ከቅዱስ ጋር ገጠመች ማለት ነው። ማን ሰንዬ ማለት ነው። ከዛ ቅዱስ ሊያረጋጋት ቢሞክርም ልትረጋጋ አልቻለችም። ምክንያቱም ከእህቷ ጋር ስልክ አውርታ ነበረ ስልክ አውርታ ነበረ እና እህቷ ምን እንዳለቻት አላቅም። በጣም ተናዳለች። በጣም ፊን ትነቅላለች። ከክብሮም ጋር ከአሁን ከአሁን ፍቅራቸውን ይገልጻሉ ብለን እኛ በ በተስፋ ስንጠብቅ ጭራሽ ወንድ የሚባል በቃ አይቅረበኝ ነው የምትለው ልጅቱ፣ አይቅረበኝ የሚገርማችሁ ነገር እና በቃ ተቀራረቡ፣ ተፋቀሩ፣ ተዋደዱ በቃ ፍቅራቸው ሊገላለጹ ነው ብለን እኛ በተስፋ ስንጠብቅ ጭራሽ ማንም ሰው እንዲቀርበኝ አልፈልግም ብላ ስልኳን ሁሉ አጥፍታ ስጠፋ፣ ያው ምንም ቢሆን መቼም አንዳንዴ መልካም ጓደኛ ሲኖራችሁ ሁሌ ያሳስባችኋል እና ለዛ ነው ጽናት ከፍቷት ያለቀሰችው። ምክንያቱም የሆነ ነገር ሆናለች ሰኒ፣ ስልኳንም አታነሳ፣ ምን ሆና ነው ኪራ ስትለውም፣ ኪራ ደግሞ አይ ምንም አትሆንም እኮ ለምንድን ነው ጽናት የምትጨነቂው ሲላት በቃ ሽን ሳሉን ሄጄ ላጽዳው ስትል አሁንማ ማጽዳት የለብሽም እረፍት መውሰድ አለብሽ እኔ አጸዳለሁኝ አለ ማለት ነው አረ ተው ኪራዬ ስትለው በፍጹም ሊሆን አይችልም በፍጹም እኔ ራሴ ነኝ የማስተካክለው ሲላት ግርም ምን ያላት አቤት በቃ ደስ የሚል ፍቅርን ያላቸው አሁን ላይ በጣም ነው ደስ የሚለው እና ፍቅራቸውን ያጽድቅላቸው ነው የምንለው አሁን ደግሞ የሰኔና የክብሮም ነገር ነው ያሳስበኝ ክብሮም ማለት ነው እኔ ስልኩን ወስዳለሁ እናንተ ፈታ በሉን ነጽናትንና ነኪራን ሲል እኔ ወስዳለሁ አለ ኪራ ደግሞ አይ በፍጹም አይሆንም እኔ ይዤላት ይሄዳለሁ ግን በጣም ትጨቃጨቃለች አታስገባኝም ሲላቸው ማለት ነው ችግር የለውም ውሰድላት አሉት ማለት ነው እና ስልኩን ይዞላት ሲሄድ ክችን አስገብታ ምግብ አሰራችሁ። የሚገርማችሁ ነገር እዛ ቤት ከሄደ ቤት አጽዳት ለዋለች፣ ምግብ ስራት ለዋለች። እሱም ደግሞ በጣም እየቀረባትም ስለሆነ ቀልቃላ ነገር ናት ምናምን አለ አይደል፣ የሆነ እኔ እንደማስቡ ከሆነ ያፈቀራት ይመስለኛል። ደግሞም ይመጣጠናሉ ቢጋቡ እሷም ሲንግል እሱም ሲንግል ስለሆኑ ሁለቱ ቢጋቡ ደስ ይለኛል፣ ቢፋቀሩ ደስ ይለኛል። ነገር ግን ችግሩ ሰኒ አትቀርብም። ሁለት ቀን፣ ሶስት ቀን ሰላም ፈጥረው ነበር። ዛሬ ደግሞ ስልኳን ላታነሰም ስልኳን አጥፍታ ራሱ የለችም። እና የሆነ ቦታ ኡፍ፣ ተከትላችሁ ይመጣችሁ ብላ ካፌ ላይ ቡና እየጠጣች ያለ ቅዱስ በስተጀርባ ቁጭ ብሎ ነበር። አንቺ ግን ጤነኛ አይደለሽም እኮ ልክ አይደለሽም። እስኪ ተረጋጊ፣ ለመረጋጋት ሞክሪ አላት ማለት ነው። እባክህን ተወኝ አለች እና ብድግ ብላ ሄደች። ከሄደች በኋላ እንደገና ደግሞ እነ ኪራ ቤት ተገናኙ። ተገናኝተው ሳሉ ቅዱስ ነበረ ቁጭ ብሏል። አሁን መጣችና ቅዱስ ስትለው ሰላም ነሽ ወይ አላት። ምን ሰላም አለ አለች። ምን ሆነች ነው ቆይ አንቺ ለምንድን ነው እንደዚህ የምትጨናነቂ? ውስጥሽ እኮ ሰላም አይደለም። ምንድን ነው እሱ ሲላትም ግልጽ አድርጋ አትናገርም። አይ ምንም አለችው። ከዛ በድጋሜ ቅዱስ ስትለው አይ ስሜ ነው እንጂ ቅዱስ እኮ ነው፣ እርኩስ ነኝ፣ ኃጢአተኛ ነኝ ሲል ደነገጠች ማለት ነው። ኃጢአተኛማ እኮ ሁላችንም ኃጢአተኞች እኮ ነን አለችና መለሰችለት። አሁን ላይ ግን ከክብሮ ሚልቅ እሷ ከቅዱስ ጋር ለመግባባት ነው የምትፈልገው። የሚገርማቸው ነገር ቀረቤታ ያላት ከቅዱስ ጋር። ቅዱስ ደግሞ ንግግሩ በቃ የሌለ በቃ የሌለ ነው። የሚገርማቸው የሚናገረው ንግግር ቀልዱ ብትሉ ቁም ነገር ብትሉ በጣም ያወራል ቅዱስ ማለት ነው። ሁላችንም እናውቀዋለን። እና ቁም ነገርም ቀልድም በስነስርዓት ነው የሚያወራው እና ከክብሮም ይልቅ ከቅዱስ ጋር ለማውራት ፍላጎት አላት። በነገራችን ላይ የሆነ ደረጃ ላይ በባለፈው ቪዲዮ ስንመለከት አሁን አብረው ዘና ብለው ያወራሉ። ክብሮም አጠገቧ ሲደርስ ከቤት ውጣልኝ ነው፣ ልትበላው ነው የምትደርሰው። ክብሮም ግራ ተጋብተዋል። ቆይቼ ልጅ ለምንድነው የምትጨቃጨቀው? ለምንድነው የምትነጫነጨው? ችግሯ ምንድን ነው ይላል። ግን እኮ እሷን እንደዚህ አሁን ወንድን የምጠላበት ምክንያት ምን እንደሆነ ሁላችንም እናውቀዋለን። ምክንያቱም እህትየው ባፈቀረችው ሰው ስለተገዳች እና ስለተሰቃየች የእህቷን ስቃይ በተግባር ስላየችው እኔ የእህቴ ስቃይ እንዲደርስብኝ አልፈልግም በሚለውን አሁን ላይ ወንድም አትቀርበው። የሚገርማችሁ ነገር ትቀርብና ለተወሰነ ጊዜ በቃ ትርቃለች። ከዛ ኧረ ሰኒ ራሷን ትወቅሳለች። ኧረ ሰኒ ብቻሽን እኮ ነው፣ እስከ መቼ ነው ብቻሽን ህይወትን የምትገፊው? እስከመች እስከመች ትልና ራሷን ትወቅሳለች። ደግሞ ትጀምራለች። ደግሞ ራሷን ትወቅስና ትርቃለች፣ ትሸሻለች፣ ግራ ተጋብታለች። አሁን ላይ የሚገርማችሁ እኔ ነኝ ትዳር የሚይዘው ትዳር የሚይዘው እኔ ነኝ። ትዳር ማለት እኮ እሳት ነው፣ መቃጠል እኮ ነው። አብቼ በተለይ የእህቴን እያየው፣ በፍጹም ይሄን ነገር ላደርገው አልችልም። እባካችሁ ታውኝ፣ እኔ የምመጣበት አትቅረቡ፣ አትምጡ ብላ ጽናት ጋም፣ ምሩ ጋም፣ ማንም ጋም አልሄደች። እንደውም ክብሮ መቶ ነበር፣ እሱንም ስልኳን ተቀብላ አባረችው ከቤት ከዚያ ስልክ ቢደውሉ ቢደውሉ አታነሳም። ከዛ ወይኔ ሰኒዬ እኮ ምስኪን እኮ ናት፣ የዋ እኮ ናት። ግን እንዴት አርገን ነው እሷን የህይወት አጋር እንዲኖራት የምናደርገው? ኪራዬ አለችና አለቀሰች ጽናት። ከዛን አይዞች ጽናት ምንም አትሆንም ሰኒ እኮ አዎ የዋናት ምስኪን ናት ግን እህቷ ላይ የተፈጠረው ነገር እሷም ላይ እንዳይፈጠር ነው አሁን ላይ ከወንድ የምትርቀው እንጂ ዞራ ዞራ እኮ የህይወት አጋር እኮ መያዟስ መች ይቀራል ብለሽ ነው ጽናቴ። አሁን ላይ አንቺ አረፈ በይ በቃ አይዞሽ ብሎ አቀፋትና አስተኛት ማለት ነው ኪራ ጽናትን ማለት ነው። የጽናትና የኪራ ፍቅር አሁን ላይ በጣም ተመችቶኛል። እንዲሁም ደግሞ ጽናቴ ምን ብትል ጥሩ ነው ሰንዬ ገዝተን እኳን አናቅም ፓፓያ አማረኝ ስትል ምን ፓፓያን ያልሽ ፓፓያን ያልሽ ጽናቴ አለቻት። ፓፓ የኔ ያልኩሽ ምነው ሰኒ ችግር አለ ስትለው፣ ኧረ ምንም ኧረ ምንም ይሄ አማረኝ የምትይው አላማረኝ ይሄ አማረኝ የምትይው ነገር እኔ ግራ አጋብቶኛል አለቻት። ያው ሰኒ አሰበችው፣ ምንድን ነው ነፍሰ ጡር ወይም ደግሞ እርጉዝ ሆና ነው የአማራት እንደማለት ነው፣ ክርር ያደረገችው ነገሮችን ማለት ነው። ሰኒ ደግሞ ምንድን ነው እንደ አማረኝ አልኩሽ ለረጅም ጊዜ ቤታችን ላይ ስላልተገዛ አማረኝ ተይ፣ አማረኝ የምትይው ነገር እኔ አላማረኝም ተይ፣ ግልጹን ተናገሪ ስትላት እኮ የምሬ ነው ምልሽ ምንድነው? እሱ ምን አማረኝ አልኩሽ እኮ ፓፓያ ገዝተን ስለማናቅ ረጅም ጊዜ ገዝተን አናቅም አምሮኛል መብላት ፈልጋለሁ ስትል ሰኒ አረ ችግሬ ለምን ያመጣልሽ አለው። ይሄ ነገር ግን ያጠራጥራል አለቻት ማለት ነው። እንዳሰብኩት ያው ትንሽ ጊዜ ሆናቸዋል ያው አብሮ መኖር ከጀመሩ ከተጋቡ የተወሰነ ጊዜ ያስቆጥረዋል። እና አሁን የቀራቸው መልስ ነው የተቋረጠው ሰርግ ይፈጽማል እና የቀራቸው መልስ ነው እኔ እንደማስበው ከሆነ ያው የጽናት አባት መልስ ይጠራሉ፣ እርግጠኛ ነኝ በባለፈው መጥተው ስለሄዱ ሁሉም ነገር እንደሚስተካከል ተስፋ አደርጋለሁ። እኔ እንደሚመስለኝ ከሆነ አማረኝ ፓፓ ያለችው እርጉዝ ሳትሆን አትቀርም፣ እርጉዝ ናት ጽናት ማለት ነው። እንደዛ ብዬ ነው የማስበው። ምክንያቱም ፓፓ አማረኝ ስትላት አይ የሆነ ነገርማ አለ የሆነ ነገርማ አለ አለች አትሰኒ ማለት ነው። ኧረ ተይ እንጂ ምንድን ነው አንቺ፣ ደግሞ ምን አስበሽ ነው ማለች። ኧረ እኔ ምንም ኧረ ምንም አለች፣ አታውቃ ማለት ነው። እና በጣም ደስ ይላል። ምክንያቱም ኪራም እንድትወልድለት በጣም ነው የሚፈልገው። ከጽናት ጋር በቃ ህይወቱ በጣም ደስተኛ እንደሆነችም ተናግሯል። ያለ እሷ እኔ ምንም ነኝ ብሎ ኪራ ለአባቱ ራሱ ተናግሯል። በጣም አስተዋይና ጀግና አሳቢ ሴት ናት፣ በቃ ደስ የሚል አስተሳሰብ ያላት። የሚገርማችሁ ነገር እንደውም የናሆሜ እናትም መታ ነበር ምሩዬም ነበረች ምሩዬ። መድኃኒት አጠገቧ አስቀምጣ ነበር ነው መድኃኒቱ ውጤ ለምሩ እና ይሄ ምንድን ነው መድኃኒቱ ብላ የናሆሜናት። አታውቅም ምሩ የልብ ህመምተኛ እንደሆነች። እሷም አሁን በሰላም ተመልሳለች ሆስፒታል ነበረች፣ ተመልሳለች ማለት ነው። ተመስገን ነው። እና ይሄ ምንድን ነው ይሄ መድኃኒት ምንድን ነው ስትላት፣ ራሴን ስለሚያመኝ ልውጡ አጠገቤ አስቀምጬ ነው አለችና ለናሆሜናት መለሰችላት። እናም በባዶ ሆድሽ ከማስለፈልፍሽ ቡና ላፍላለች ስትላት፣ አረ ችግር የለም ልጄ፣ ችግር የለም፣ ችግር የለም ቁጭ በይ። እናም እንዴት ነው ኪራ እየተጽናና ነው አለች። የናሆሜ እናት ለምሩ ማለት ነው። አዎ እኮ በተለይ ጽናትም ከጎኑ ናት ስትል ከዛ የናሆሜ እናት አቤት እንዴት ጠንካራ ናት፣ ጀግና ሴት ነው ያገባው። በጣም ጎበዝ ናት፣ በዚህ ልጅነቷ፣ ብስለቷዋ፣ ጥንካሬዋ እና የናሆሜ እናት ራሱ እያደነቀች ጽናትን። እውነት ለመናገር በዛ ባዘነበት ሰዓት ጽናት እኮ ለኪራ ያላደረገችለት ነገር የለም። በቃ ምንም ምን ሆነህ ነው? አንዴ ታለቅሳለች፣ ሰክሮ ሲመጣ ትሰቃያለች። በቃ ያልሆነችው ነገር የለም። እውነት ለመናገር በጣም እስዋት ከፍላለች፣ ለኪራ ስትል ጽናት ማለት ነው። ፍቅራቸውን ያጽድቅላቸው። ለዛሬ የመጣት የመጣሁት ቪዲዮ ይህን ይመስላል። እና ጽናት ያለቀሰችበት ጽናት ያለቀሰችበት ምክንያት በሰኒ ነው። ሰኒን በጣም ከፍቷታል አሁን ላይ ማለት ነው። ስለነበረን ቆይታ አመሰግናለሁ። ተመልሰን እስክንገናኝ ባይ ባይ። እወዳቸዋለሁ።